አለ። ደቀ መዛሙርቱ ሄዱ። ለነገሩ ስትሄዱ ስትፈቱ ሰው ይከለክላችኋል። ለምን ትወስዳላችሁ ቢሏችሁ ጌታቸው ይፈልጋቸዋል በሉ አላቸው። ማን ይፈልጋቸዋል? ማን ይፈልጋቸዋል? ጌታቸው። የትኛው ጌታ? ንገሩኝስ፣ የትኛው ጌታ? አህያ ጌታ አለው? አህያ ነፍስ የለው? ነፍስ ያለው ሰው ጌታውን ያውቃል። ነፍስ የሌላት አህያ ስለ ጌታ ምን ታውቃለች? ጌታቸው ይፈልጋቸዋል በሉ ሲል ክርስቶስ ምስጢር አለው። ለምን ካላችሁኝ እነዛ ሁለት አህዮች የሆነ ሌባ ሰርቆ አስሯቸው ነበረ። ማን አስሯቸው ነበር እ እና ጌታቸው ይፈልጋቸዋል ሲባል ሌባው እንዴት ይደነግጣል። የትኛው ጌታ ነው የሚመስለው ባለቤቱ። ባለቤቱ አህዮች ምን ተብለው ነበረ? ንገሩኝ። ተሰርቀው፣ ተደብቀው፣ ታስረው ነበረ። የአህዮቹ ጌታ እንግዲህ የአህዮቹን ይፈልግ ይሆናል። ግን ጌታ ስለሚያውቅ አህዮቹን ስትፈቱ ለምንድነው መትፈቷቸው ተብላችሁ ስትጠየቁ፣ ጌታቸው ይፈልጋቸዋል በሉ አለ። ማን ይፈልጋቸዋል? የነዚህ አህዮች ሌባ ጌታቸው ይፈልጋቸዋል ሲባል አውቆኛል እንዴ? እኔ መሆኔ ሌባው እኔ መሆኔን እኔ እንዳሰርኳቸው አውቋል እንዴ? አህዮች ባለቤት ብሎ ጸጥ አለ። ይተዋቸዋል ብሎ ነበር። ጌታ አህዮቹን ፈተው አመጡለት። አስራ አራቱን በእግሩ መጣ። ከቤታንያ እስከ ኢየሩሳሌም ሁለት ምዕራፉን ያህል አህዮቹ ደረሱ። በተአምር ሁለቱም አህዮች ላይ ተቀምጧል ይላሉ። ያመጧቸው ደቀ መዛሙርት እንደደረሱ አብረውት የነበሩ ሰዎች፣ ሌሎች ከመንደር የተሰበሰቡ ሰዎች፣ ሌሎች በዚያ የነበሩ ሰዎች ልብሳቸውን ማንጠፍ ጀመሩ። ላህዮቹ ማን ስለተቀመጠባቸው ንገሩኝ። እግዚአብሔር ስለተቀመጠባቸው የዘንባባ ዝንጣፍ ይዘው ሆሳዕና ለዳዊት ለዳዊት ልጅ ሆሳዕና መባል ይገባዋል አሉ። ምን ማለት ነው ሆሳዕና? ንገሩኝ። መድኃኒት ነው። ይሄ መድኃኒት ነው ብለው መሰከሩ። እና እነዚያን አህዮች ፈታችሁ አምጡልኝ ሲል ለጊዜው አህዮቹ ተሰድቀው ታስረው ነበረ። በኋላ ደግሞ እስከ መጨረሻው ዘመን ድረስ በአለማዊ ነገር በምድራዊ ነገር ከእግዚአብሔር በሚለይ ነገር የታሰሩ ልጆቼ የሆኑ ምእመናንን ፈታችሁ አምጡልኝ ማለቱ ነው። እግዚአብሔር እግዚአብሔር ከታሰርንበት ማሰሪያ ይፍታል። እንደ ታሰርን እግዚአብሔር ያውቃል። ከእሱ ውጭ የሚፈታን ስለሌለ እግዚአብሔር ሁላችንንም ይፍታል። እንደዚያ ሆኖ በአህዮቹ ላይ ተቀምጦ ምስጋና እየተመሰገነ ዝማሬ እየተዘመረ ሰው እግዚአብሔርን ይህ ነው ትክክለኛው መድኃኒት እያለ ወደ ኢየሩሳሌም ሲገባ፣ ወታው ከትኩላ ኢየሩሳሌም ኢየሩሳሌም ደነገጠች ይላል። ኢየሩሳሌም ተሸበረች። ከተማዋን ገባና ሶስት ጊዜ ዞራት ይላል። ማንን? ኢየሩሳሌምን፣ የኢየሩሳሌምን ቤተ መቅደስ እሱ ሶስት ጊዜ ነው የዞረ። አስራ ስድስት ምዕራፍ መጣ ሁለቱን ባህዮቹ አስራ አራቱን በእግሩ ቤተ መቅደሱንም በአህዮቹ ላይ ተቀምጦ ዝሯል። የሰንበት ትምህርት ቤት ልጆቻችን ምሳሌው እንዳይቀር ምሳሌው እንዳይረሳ አህያ አጭነው ነው የዘንባባ ዝንጣፊ አድርገው ነጠላቸውን አይደለም ያለ አብሮ ከኛ ጋር እያመሰገኑ ዝረዋል። ቤተ ክርስቲያን ለእያንዳንዱ ለምትሰራው ነገር ሁሉ ምሳሌ አላት። ምን አላት? ምሳሌ አላት። ምሳሌዋ ማን ነው? ንገሩኝ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ምእመናን፣ እኛን ዛሬ አለም አስሮናል። ምን አስሮናል? አለም አስሮናል። በዘረኝነት አስሮናል። በችግር አስሮናል። በህመም አስሮናል። በምንፍቅና አስሮናል። ከእግዚአብሔር ቤት ወጥተን ኮብልለን ጠፍተናል። ለም ስላሰረን፣ እግዚአብሔር የሚፈታበት ጊዜ ደርሷል። ለምን በሉኝ፣ እግዚአብሔር የሚያስነሳቸው መምህራን አሉ። አንድ ምሳሌ ልንገራችሁ። አለም እንደታሰረና አሁን ደግሞ የመፈቻው ሰዓት እንደቀረበ በምን አወቅ ብትሉኝ፣ በአሜሪካ ምድር አንድ የኦርቶዶክስ ተከታይ የሆነ የካህል ልጅ ዲያቆን ምህረት የሚባል ዓለምን እንሰብካለን ብለው ሳይገባቸው ስለ ስጋ ወደሙ ይህ እኮ ምሳሌ ነው፣ ሲምቦል ነው፣ አያድንም እያሉ እየዞሩ ያስተምሩ የነበሩ ሁለት የፕሮቴስታንትና አባትና ልጅ አንድ ዩኒቨርስቲ ላይ ሂደው ሲያስተምሩ፣ አንድ የኦርቶዶክስ ዲያቆን ብድግ አለና፣ ምናልባት ሰምታችሁ ይሆናል ጥያቄ ጠየቃቸው ከመጀመሪያው የነበረውን ትክክለኛውን ኦርቶዶክሳዊ ትክክለኛውን ክርስትና ከክርስቶስ ጀምሮ በውርስ የተላለፈውን የክርስቶስ እጅ እያረፈበት ክህነቱ የመጣውን ስጋ ወደሙ ደግሞ እንዳልኳችሁ የሚያድነውን ይህንን በአለም አደባባይ ገለጠው። አሁን ስንሰማ በዚህ ሁለት ሳምንት ሶስት ሳምንት ባልሞላ ጊዜ ውስጥ ሦስት አራት ሀገሮች የኦርቶዶክስ እምነትን ተቀብለዋል። እግዚአብሔርን አመስግኑት። ሀገራችን ላይም ቢሆን በየሚዲያው እግዚአብሔር ያስቀመጣቸው በአንድ ወቅት ኤልያስ የተባለ ነቢይ እግዚአብሔር ኤልያስ አካብና ኤልዛቤል የተባሉ ሰዎች ተነስተው ሊያጠፉት በሚሞክሩበት ሰዓት በጣም ተጨንቆ ብዙ ሰው ታርዶ ብዙ የእሱ አማኞች ጠፍተው በነበረበት ጊዜ እግዚአብሔር ሆይ እኔ ደክሞኛል ብቻዬን ቀርቻለሁና ነፍሴን ውሰድ አለ ምን አለ ደከመኛ አለ አሳደዱት መናፍቃኑ አሳደዱት አህዛቡ አሳደዱት እሱ አንድ ሸለቆ ውስጥ ዋሻ ውስጥ ቁጭ ብሎ እግዚአብሔር በቁራ ላይ አድርጎ ምግብ እያመጣለት ከዋሻ ውስጥ ሆኖ እየጸለየ ሰማይን እንደ ዘንባባ እየቋጠረ እየፈታ እየከፈተ እየዘጋ የነበረ ነቢይ እግዚአብሔር ኤልያስ፣ እባክህን ብቻዬን ቀርቻ ያለውና ነፍሴን ውሰድ ይበቃኛል አለ። ከዚያ እግዚአብሔር ምን አለ? አንተ የማታውቃቸው በዋሻ ያስቀመጥኳቸው ለክፉ ቀን ይሆናሉ ያልኳቸው ሀምሳ ሰዎች አሉኝ አለ እግዚአብሔር። እግዚአብሔር ልጆቹን የት ቦታ እንዳስቀመጠ አናውቅም። አሁን በሚዲያው ያንጫጮታል እኔ ፈርቼ ዝም ስል የኔ አለቆች ፈርተው ዝም ሲሉ፣ አባቶቻችን ፈርተው ዝም ሲሉ የና አቡነ ተክለ ሃይማኖት ስዕል ሲቀደድ በአለም አደባባይ መሳለቂያ ሲሆኑ፣ ቅዱሳ ነው ክርስቶስ እንጨት ተብሎ ሲሰደብ፣ ኢየሱስ እንጨት ነው የወይን ግንድ የሚለውን ትርጉሙን እኮ ስለማያውቁት ነው። ዝም ስንል እግዚአብሔር የደበቃቸውን ልጆች አስነስቶ ሀገራችን ላይም ብዙ አህዛብ ወደ ኦርቶዶክስ እየመጡ እየተጠመቁ ነው። እግዚአብሔርን አመስግኑት። ታዲያ የእግዚአብሔር ልጆች ነፍስ የሌላቸውን አህዮቹን የፈታ እግዚአብሔር የእኛን ስራት የማይፈታ እኛን ወደ እርሱ የማያመጣ የእኛ መታሰር የማያስገድደው የማይገደው የማያሳስበው ይመስላችኋል? እግዚአብሔር ይመስላችኋል? ያሳስበዋል፣ እግዚአብሔርን ያሳስበዋል እኛ አሁን ልጆች አሉ። አሳስበው ማንን ነው? አረ ነገሮች በማርያም ወላጅን ነው እነሱ ያስባሉ እንዴ? እነሱማ ሲዘሉበት ሲንኳተቱበት ሲቀዱት ያው እየሰሙ ነው። እንደዚያ ማድረግ አይቻልም። ዩኒፎርም ክቡር ነው። እሺ፣ ምሳችሁን በአግባቡ መብላት የተቋጠረላችሁን በስነ ስርዓት ሳደፉ ሳታበላሹ መብላት የእናንተ ስራ ነው። ግን ልጅ ንያል ስትጨነቅ ደህና ትምህርት ቤት መርጠ ስታስተምር ልጅ ጥሩ ነገር እንዲይዝልህ ስትፈልግ አንተን የባህርይ አምላክ እግዚአብሔር ቀድሞ ሁሉን አዘጋጅቶ የፈጠረ እግዚአብሔር ለአንተ መታሰር የማያስብ ይመስላል? ያስባል እኮ እግዚአብሔር። እኛ በስጋ ለወላጆች ለልጆቻችን ከምናስበው በላይ ከምንጨነቀው በላይ እግዚአብሔር ለእኛ ይጨነቃል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህ ነው እግዚአብሔር አትጨነቁ ያለው። አትጨነቁ ይላል እግዚአብሔር። ሐዋርያው ቅዱስ ጴጥሮስ የሚያስጨንቃችሁ ነገር ቢኖር በእርሱ ላይ ጣሉት እርሱ ስለ እናንተ ያስባል ይላል የሚያስጨንቃችሁ ነገር ቢኖር በማን ላይ አረ በማርያም ንገሩኝ በእግዚአብሔር ላይ ብቻችሁን እየሄዳችሁ ከምታወሩ በእግዚአብሔር ላይ ጣሉት የእናንተ አይደለም ለእኛ የሚጨነቅ አምላክ አለና እናንተ ለልጆቻችሁ እንደምትጨነቁ እግዚአብሔር ለእኛ ለልጆቹ ይጨነቃል እናንተ ለልጆቻችሁ እንደምታስቡ እግዚአብሔር ለእኛ ለልጆቹ ያስባል ስለዚህ እንደታሰርን እግዚአብሔር ያውቃል። ማን ይፍታል? ማን ይፍታል? አልታሰርንም ብላችሁ ታስባላችሁ። ለዚያውም አንድ ማሰሪያ አይደለም፣ አንድ ማሰሪያ፣ በብዙ ማሰሪያ ታስረናል። ቅድም እንደነገርኩህ በብዙ ነገር ተተብትበናል። አምላካችን እግዚአብሔር ሁላችንንም ይፍታል። ስለዚህ አትጨነቁ ስንባልኛ፣ አንሰማ ምን ስባል ምን ስንባል አትጨነቁ እና አንድ ሰው መንገድ ሲሄድ አይን ካላየ ማን ነው? ልብ ካላየ እና ሲሄድ እያሰበ ነው እየተጨነቀ ነው የሚሄደው። የሚጨነቀው ደግሞ ለምንድን ነው? ለዚህ ለምድራዊው ነገር ነው፣ ለነፍሱ አይደለም። እንደዚህ አይነት ይችን ከዚህ አድርጌ ይችን በዚህ አሟል እዚህ መትን ኪዳነ ምህረት ድረሽልኝ እንላለን ጌታ ሆይ እርዳኝ እንላለን። እዚህ አይደን እከሌ እኮ እንደዚህ ነው፣ እከሌ ጎንደር ነው፣ እከሌ ጎጃም ነው እከሌ እኮ ትግሬ ነው ከሱ ጋር ትሄዳለህ እንዴ እከሌ ኦሮሞ ነው እንዴት ከእሱ ጋር ትበላለህ እንላለን በአንድ አርአያ እግዚአብሔር የተፈጠረን ሰው እንከፋፍላለን ሰውን እንደ አውሬ እናያለን እዚህ መጥተን ደግሞ እኔ እኮ ኦርቶዶክስ ነኝ እኔ ክርስቲያን ነኝ ጌታዊ እንዲያርግልኝ እንላለን አምላካችን እግዚአብሔር ሲናገር አህዱ ገብር ኢይክል ለክልኤ አጋእዝት ተቀንዮ አንድ ባሪያ ለሁለት ጌታ መገዛት አይችልም ይላል አንድ ባሪያ በሉስቲ ለሁለት ጌታ መገዛት አይችልም። አንዱ ጌታ ማን ነው? እግዚአብሔር ነው። አንዱ ጌታስ እ እ አንዱ ጌታ እግዚአብሔር ነው። አንደኛው ጌታ ማን ነው? ገንዘብ ነው። ገንዘብ ዘረኝነትንን ያላምንበት የሚገርማቸዋል። ሰውን የሚገዛው ገንዘብ ነው። ወንድሙን የሚገለው ገንዘብ ነው። አሁን ለምሳሌ አማራ ክልል ላይ ወንድሞች እርስ በርሳቸው ይገዳደላሉ። አባትና ልጅ እርስ በርሳቸው ይገዳደላሉ። በብሔርማ ከሆነ እኮ አንድ ብሔር ናቸው፣ አማራ ናቸው ሁሉ ግን ለምን ነው የሚገዳደሉ? ገንዘብ እየተቀበሉ አባት ከአንዱ ተቀብሎ ልጁን ይገላል። ልጅ ከዚያኛው ተቀብሎ አባቱን ይገላል። ስለዚህ ገንዘብ እየገዛሁ ነው አይደለም። እግዚአብሔር ልቦና ይስጠን። እኛ የተንተራስንበት ለክፉ ቀን ያለው ገንዘብ ከእግዚአብሔር የሚለየን ነው። እኛ የተንጠለጠልንበት ሀረግ የተባለ ገንዘብን እንደ ጌታ እንድናመልከው ገንዘብ ላይ የተጣበቅን ሰዎች ሀረግ ላይ እንደተንጠለጠል ቁጠሩት። ስለዚህ ገንዘብ ይዘን መዳን አንችልም። ዘረኝነትን ይዘን መዳን አንችልም። ምቀኝነትን ይዘን መዳን አንችልም። በገንዘብ ሰው እያጠፋን መዳን አንችልም። እግዚአብሔር ለሁላችንም ልቦና ይስጠን ከዛ በኋላ ካልወረድክማ ትከስራለህ አለው እንግዲህ እንዳልኳቸው ነው አንድ ባሪያ ለሁለት ጌቶች መገዛት አይችልም አሁን እኛ ብዙ የተንጠለጠልንበት ነገር አለ ለክፉ ቀን ያህል ነው የቆጠብነው ሳንቲም አለ ምናልባት ልጅን ቢያምብኝ ሚስቴን ቢያምብኝ ባለቤቴ ቢያምብኝ ለክፉ ቀን የሆነዳል ብለን የቆጠብነው ሳንቲም አለ ለህክምና እግዚአብሔር መድኃኒት ነው እግዚአብሔር ምንድን ነው መድኃኒት ነው አይተናል እኮ በየአኪም ቤቱ ተንከራተን፣ ትቀደዳለ ትቀደጃለች ተብለን ትቆረጣለ ይቆረጣል ተብለን ተስፋ አሳጥተውን ወደ እግዚአብሔር ቤት ስንመጣ ያ የነገሩን ውሸቱ ነው። ተስፋችን ተቀጥሎ እግዚአብሔር አለም ልሞት አይተናል። ክብርና ምስጋና ለእግዚአብሔር ይሁን። አልጋ ሳያስይዝ የሚፈውስ እግዚአብሔር፣ ወረፋ ሳያስይዝ የሚፈውስ እግዚአብሔር ደጅ ሳያስጠና የሚፈውስ እግዚአብሔር ካርድ አውጣ የማይል እግዚአብሔር እንደመጣ በእምነት ልክ አልጋህን ተሸክመህ ሂድ የሚል እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይፈውሳል። ስለዚህ የእግዚአብሔር ልጆች፣ ተስፋችን እግዚአብሔር ነው። እንዳንጨነቅ ጭንቀታችንን እግዚአብሔር ላይ መጣል አለብን። እግዚአብሔር መታሰራችንን አይቶ ሁላችንንም ይፍታል። ከታሰርንበት ነገር ሁሉ እግዚአብሔር ይፍታን እና የምንፈታበት ጊዜ ደርሷል። ለምክንያት ወንጌል በዓለም ይሰበካል ብሎ ነበር ክርስቶስ። እየተሰበከ ነው። አይደለም አይደለም አልሰማም ብትል፣ ሳትወድ በግድ አልጋ ላይ ተኝተ ስልክን ከፍተህ ትሰማለህ። ሳትፈልገው ቲክቶኩን ስከፍተው የእግዚአብሔርን ቃል ትሰማለህ። ማነው ያመጣው? ለምስክርነት እግዚአብሔር ነው። ሰው ተፈላስፎ እንዳይመስልህ። አንተም ቢብለህ እግዚአብሔር ቤት መጥተህ ቁጭ ብለህ ተደጋግተህ መማር ሳትችል ስቀር ቤት ድረስ የክርስቶስ ወንጌል መጣ። አረ እግዚአብሔርን አመስግኑት። ስለዚህ ዛሬ ትልቅ በዓል የምንለው እነዚህ አህዮች የተፈቱበት ብቻ ስለሆነ ሳይሆን ሰው ሁሉ ከማእሰር ኃጢአት የሚፈታበት ቀን ስለሆነ ነው። መድኃኒቱን የሚያውቅበት ቀን ስለሆነ ነው። እግዚአብሔር አምላካችን በአለም ላይ ከተያዝንበት ከተተበተብንበት የኃጢአት ማሰሪያ ሁላችንንም ይፍታን። ወስባት ለእግዚአብሔር ይቆየል